ትላንት በነበረው የታማኝ ግብር ከፋዮች የእውቅና መድረክ የግብር ግዴታቸውን በወቅቱና በታማኝነት የተወጡ 700 ግብር ከፋዮች ከፕላቲኒየም እስከ ብር ደረጃ እውቅና አገኝተዋል። በዚህ መድረክ በርካታ እውቅና ካገኙ ተቋማት መካከል ሜድሮክ ኢንቨስትመንት ግሩፕ አንዱ ነው። በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጡን በሜድሮክ ኢንቨስትመንት ግሩፕ የኮርፖሬት ኮሚኒኬሽንና ፕሮሞሽን ዳይሬክተር አቶ ሁናቸው ታዬ እስቲ ስቱዲዮ ይገኛሉ። እንግዲህ እንኳን እንደናመጡ እንኳን እንደናቆይሽ በቅድሚያ እንኳን ደሳለው ማለት እንወዳለን። እንኳን አብሮ ደሳለን። እንግዲህ ትናንትና እውቅና ካገኙ ተቋማት ውስጥ ሀያ ሁለቱ ከእናንተ እንግዲህ የተገኙ ናቸው ና ይህ ስኬት እንዴት ተገኘ ከሚለው ብንጀምር። በጣም አመሰግናለሁ። እንግዲህ ሚድሮክ ኢንቨስትመንት ግሩፕ በትናንትናው እለት በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እውቅና በተሰጠበት ወቅት ሀያ ሁለት የሚደርሱ የግሩፑ ድርጅቶች እውቅና ተሰጧቸዋል። አራቱ በፕላቲኒየም እንዲሁም ደግሞ ስምንቱ በወርቅ ደረጃና አስሩ ደግሞ በብር ደረጃ እውቅና የተሰጣቸው ናቸው። እነዚህ አንዱ የተገኘበት ዋናው ስኬቱ በታማኝነት በቅንነትና በእኔነት ስሜት በመስራታቸው የመጣ ነው። ስኬቱም የተመዘገበው እንግዲህ ሁሉም ሰራተኛ ሚድሮክ ውስጥ የኔ ነው እኔ የሚድሮክ ባለቤት ነኝ እኔ ኃላፊነት አለብ በሚል ሳቤ በመስራቱ የመነጨ ከዛ የተገኘ ውጤት ነው። በዚህም እንግዲህ 22 የሚደርሱ ድርጅቶች ከሰባት መቶ ውስጥ እውቅና እንዲሰጣቸው ወይም ደግሞ ሽልማት እንዲሰጣቸው በታማኝ የግብር ከፋይነት እድሉን አግኝተዋል። ትናንትናም የነበረው ስነስርዓት ከዚህ የመነጨ ነው። ግብር መክፈል ሀገርን በመገንባት ውስጥ እየተሳተፉ ከዚያ ደግሞ ግዴታን እንደመወጣት ነው እና በዚህ ረገድ እናንተ ምን ትላላችሁ? በጣም ጥሩ ጥያቄ ነው። ሚድሮክ ኢንቨስትመንት ግሩፕ እንግዲህ በአለፈው በጀት ዓመት ወደ 19 ቢሊዮን ብር የሚደርስ ለመንግስት ግብር ከፍሏል። ይህ ደግሞ እንግዲህ ከሰራቸው ስራዎች ውስጥ ከ45ቱ ኩባንያዎች ውስጥ ሰራተኞች በቅንነት ከሰሯቸው የመጡ ነው የመጣ ውጤት ነው። በዚህ ረገድ እንግዲህ ሀገር የምታድገውም የምትበለጽገውም ሁሉም በኔነት ስሜት ሲሰራ ነው። የሚድሮክ ኢንቨስትመንት ግሩፕም ይህንን ኃላፊነት ወስዶ ሁሉም ሰራተኞች በኔነት ስሜት በመስራታቸው በሀገር ግንባታ ውስጥ የበኩሉን ድርሻ ተወጧል ብለን መውሰድ እንችላለን እያንዳንዱ ባበረከቱ አስተዋጽኦ ልክ ትናንት እውቅና ተሰጥቶታል በዚህ ረገድ እንግዲህ እኛ እንደ ሚድሮክ ኢንቨስትመንት ግሩፕ ሀገር ነን ሚድሮክ ሀገር ነው ብለን ከዚህ በፊትም ፕሮግራም ስናካሄድ አንዱ መነሻችን የነበረ በሀገር ግንባታ ላይ በሀገር ምጣኔ ሀብት እንቅስቃሴ ላይ እንዲሁም ደግሞ በማህበራዊ ስራዎች ላይ የበኩላችን እየተወጣን ነው ብለን እናምናለን ለዚህም ነው አስር በመቶ ንጹህ ትርፋችን ውስጥ የሚድሮክ ኢንቨስትመንት ግሩፕ ለማህበራዊ ኃላፊነት ወይም አገልግሎት እየሰጠ የሚገኘው በዚህ በኩል በሀገር ግንባታ ውስጥ የበኩላችን እየተወጣ ነው ብለን እናስባለን ትላንት ኢትዮጵያ ለታማኝ የግብር ከፋዮች እውቅና ስትሰጥ ለሰባተኛ ጊዜ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ነውና እንዲህ ባለ መልኩ ታማኝ ግብር ከፋዮችን ማክበር ምን አስተዋጽኦ አለው ይላሉ? በጣም ለኛ ትልቅ ኩራት ይሰማናል። ትልቅ ደስታ ይሰማናል እንደሚድሮክ ኢንቨስትመንት ግሩፕ ምክንያቱም በሀገር መሪ በህዝብ ፊት እውቅና መሰጠት ያው በርካታ አንዳንዶቹ ስማቸውን ማንሳት ባይቻልም ግን ደግሞ ግብርን ለማጨበርበር ጥረት በሚደረግበት ሀገር ውስጥ ግን ሀያ ሁለት ድርጅቶችን በሀገር መሪ ፊት እውቅና ሲሰጥ ከዚህ የበለጠ ኩራት የሚሰማ ወይም ደግሞ የሚያስደስት ነገር የለም። በዚህ ረገድ ሚድሮክ ኢንቨስትመንት ግሩፕ በተሰጠ እውቅና ኩራት ይሰማዋል፣ ደስታ ይሰማዋል። ከዚህ የበለጠ የሚያስደስት ነገር የለም። ደግሞ በቀጣይ አመት የበለጠ እንድንሰራ እንደ ሚድሮክ ኢንቨስትመንት ግሩፕ ያነሳሳናል፣ ብርታት ይሰጠናል፣ ሞራል ይሰጠናል። ስለዚህ በእኛ በኩል በጠቅላይ ሚኒስትሩ የተሰጡ የተለያዩ ማበረታቻዎች አሉ፣ እውቅና አለ፣ እንዲሁም ደግሞ ድጋፎች ይደረጋሉ። እኛ የበለጠ እንድንሰራ ያግዘናልና በጣም ደስ ብሎናል፣ በዚህም ኮርተናል። በድጋሚ እንኳን ደሳሎት ማለት ወዳለው አቶ ሁናቸው ታዬ